አዲስ አበባ 275 ኪሎ ሜትር ርቀት ላይ እንገኛለን፣ በውብቷም ሐዋሳ ከተማ። ሐዋሳ ማለት ሰፊ የውሃ አካል ማለት ነው። በእርግጥ የፍቅር ሐይቅን የምታውቁ ሰዎች ሐዋሳን አጠፋችሁ ብዬ አስባለሁ። ሐዋሳ የምሽት ገጽታ ምን ይመስላል? ዞር ዞር እንላለን። አሁን ያለነው ስሙዳ ይባላል። የሐዋሳ ምልክት ነው። እዚህ ስትመጡ ይሄንን አደባባይ የማያቅ ሰው የለም። ስለዚህ እዚህ አካባቢ ላይ መጥተው ፎቶ መነሳት ሐዋሳ ነበርኩ ለማለትም። ስሙዳ የሲዳመኛ ቃል ነው፣ እንደ ምልክት የሚል ትርጉም አለው ተብለናል። አብራችሁን ቆዩ። እንዴት ነህ? ሰላም ነው አለክ? የሐዋሳ ልጅ ነህ? የሲዳማ ልጅ ነህ? እስኪ ስለ ሐዋሳ ንገረን ይመቻባል እሺ እዚህ ጋር ደግሞ አንድ ሰው እንተዋወቃለን ከኛ ጋር እስከ መጨረሻው ድረስ የሚቆዩ ናቸው። ራሳችሁን ያስተዋውቁናል። ቆይታችን ከእሳቸው ይሆናል። ማን ይባላሉ? ቸርነት ፍላቴ ይባላለሁ። የሐዋሳ ከተማ በምክትል ከንቲባ ማዕረግ የከተማና መሰረተ ልማት ኃላፊ ነኝ ስለ ሐዋሳ ዛሬ ምንድን ነው የሚነግሩ? ምንድን ነው የሚያሳዩ? ማንኛውም ሰዓት ላይ በምሽትም ስትመጣ በቀደም ስትመጣ በጣም ስራ ላይ ያለች ከተማ ናት። ሰዎች ስዝናኑባትም የምታየው አሁን እዚህ ያለነው አካባቢ የከተማ ማዕከላዊ ስፍራ የሚባለው ሴንትራል ኤሪያ የሚባለው አካባቢ ነው። በርካታ መዝናኛ ቦታዎች አሉ። እነዚህ መዝናኛ ቦታዎችን በፈለገው ሰዓት የትም ብንሄድ ሄድ እናድራለን። ዛሬ ምሽት እዚህ ጋር ደግሞ የቴራዙ አለው በጣም ሰፊ የብስክሌት አለው ኮሪደሩ እዚህ ጋር በጣም ይታያል። ነውስ ሌላ ቦታም አለ? የት ያለ ነው? አንደኛ ይሄ መጀመሪያ ላይ የሰራነው ኮሪደር ነው። እንደ ሐዋሳ በቃ ትልቅ ኮሪደር የሚባለው የአንዱ የተጠናቀቀው ይሄ ነው። ክቡር ጠቅላይ ሚኒስትራችን መጥቶ የመረቁት ኮሪደር ይሄ ነው ማለት ነው። መጀመሪያ ላይ የሰራነው ይሄ ከሜምቦ እስከ ሪፈራል ሆስፒታል ድረስ የሚባለው ኮሪደር ነው መጀመሪያ ላይ የተሰራው ማለት ነው። ኮሪደር ከመሰራቱ በፊት እንደዚህ አልነበረም። ልክ ኮሪደር ከተሰራ በኋላ ይህ አካባቢ ሙሉ በሙሉ ነው የተቀየረው። የአካባቢው ሁኔታ አሁን ማታ ምሽት እስከ አምስት ስድስት ሰዓት ድረስ ልጆች ወጥቶ የሚበርቁበት በርካታ ልጆች መጫወቻ ያለበት፣ ብስክሌት ይሄን በብስክሌት የሚሄዱት እቻ አሁን የብስክሌት ሌኗን ማንም አይረግጥም፣ እግረኛ ላይ በቃ ማንም ወደ ተሽከርካሪ አይገባም። ስለዚህ አንድ ቆሻሻ አይጣልም፣ እዚህ ሕዝቡ ራሱ ነው የሚጠብቀው ማለት ነው፣ የአካባቢ ኅብረተሰብ። ስለዚህ ከተማ በጣም ጸጥታ፣ በጣም አስተማማኝ ነው። ስለዚህ ማንም ወጥቶ በቃ እንደፈለገ የሚጫወትበት። ያ ሌሎች ኮሪደሮችንም እየሰራን ነው የምንገኘው። ይሄ ብቻ አይደለም የሚቆመው ኮሪደር አሁን በህዝብ ውስጥም ገብቷል። ህዝብ ራሱ ኮሪደር ነው እየሰራ ያለው እሳቤው ገብቷል። ምን ያህል ኪሎ ሜትር ነው? እስከ ምዕራፍ የመጀመሪያው ምዕራፍ ኮሪደራችን ነች ወደ 2.4 ኪሎ ሜትር ነች እቺኛው ማለት ነው። ሌላኛው አሁን እየሰራን ያለው በመንግስት እየለማ ያለው ወደ 6.5 5.6 ኪሎ ሜትር ኮሪደር በአንድ ጊዜ ስምንት መኪና ማስተናገድ የምችል እሱ እየተሰራ ነው ያለው። ከዛም ባሻገር ደግሞ አሁን ሶስተኛ ምዕራፍ ኦልሬዲ ለመጀመር ዝግጅትን አጠናቀናል። ይሄ በጣም ለእኛ ለሐዋሳ ትልቅ አዲሽ ነው ሆነ ተጨማሪ ውበት ያጎነጸፍላት ነው የኮሪደር ልማት ስራው። እስኪ ደግሞ አንድ ቦታ ደሞ ሄደ ትብለን ሌሎች እንቅስቃሴዎችን ደሞ ያ አብራችሁ። የት ነው ያለነው? አሁን ያለነው ታቦር ተራራ ነው የሚባለው። ይቺ ታቦር ተራራ አሁን ልዩ የሆነ የመዝናኛ ማዕከል አድርገን በደንብ እየተሰራ ነው ያለው። ሐዋሳን ቁልጭ አድርጎ ነው የሚያሳየው። እዚህ ላይ አየሩም ምኑም ሐዋሳንም በደንብ ለመመልከት ያ ሐዋሳን ከጫፍ እስከ ጫፍ ማየት ከፈለግ ታቦር ተራራ ላይ መውጣት ነው። ስለዚህ እዚህ ላይ በርካታ የልማት ስራዎች ናቸው የተሰሩ ያሉት። አሁን የተጀመሩ የወደ ላይ መወጣጫ ደረጃ ተሰርቷል። ከተማ አስተዳደሩ ትልቅ ሀብት መድቦ እንደ ሐዋሳ። እንዲሁም እንደዚህ አይነት ቦታዎችን ለኢንቨስትመንት ምቹ ከማድረግ አኳያ ያለው ቅድመ ዝግጅት ምንድን ነው? እስኪ ታቦር ተራራ ዙሪያውን በቂ ቦታዎች አሉን። ሊለሙ የሚችሉ በርካታ ቦታዎች አሉ። የአካባቢው ማህበረሰብ የሚያለማቸው ቦታዎች አሉን። የተለያዩ ኢንቨስተሮች መጥተው የሚያለሙት ቦታዎች አሉን። ስለዚህ እነዚህን ለማስተናገድ ከተማ አስተዳደሩ ዝግጁ ነው። የስራ እድልም በዛው ልክ ደግሞ ለብዙ ሺዎች በእርግጠኝነት ፈጥሯል ብዬ አስባሉ። እነዚህ የሚሰሩ ስራዎች ኮሪደር ልማት ስራዎች ናቸው። ከተማችን ላይ ተጨማሪ ውበት ነው ያመጡት ማለት ነው። በተለይ ከአረንጓዴ ልማት ጋር ተያይዞ የትም አካባቢ ብትሄድ በአረንጓዴ ልማት የለማ አካባቢ ነው የምታገኘው ማለት ነው። ይህ ማለት አካባቢ ከአካባቢ ማለት ከክፍለ ከተማ ከክፍለ ከተማ ውድድር ውስጥ የገባበት ሁኔታ ነው ያለው። ህዝቡ ራሱ የውድድር መንፈስ ውስጥ የገባበት ሁኔታ ነው ያለው። በጣም አመሰግናለሁ። በጣም ደስ ይላል። በትክክል ነው። በእርቅ በሰላም የሚያምን ነው። እንዲሁም ደግሞ ሽማግሌዎችም ደግሞ የሚከበሩበት ሀገር ነው ሐዋሳ። ስለዚህ መታቸው መጎብኘታቸው እንዳረሱ እኔ መዝናናቴን እቀጥላለሁ። ትንሽ የምሽቱን ድባብ ደግሞ ዞር ብዬ ማየት እፈልጋለሁ። ከእኔ ጋር የነበረኝ ቆይታ ግን ይመስላል